ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ። አይን ይህን ቪዲዮ ላይክ በማድረግ ጀምሩ። ኢየሱስ ብቻውን ያደል እንግዲ እንግዲህ ምንም ማድረግ አይቻልም። ስሙ ቀሉንማ የኦርቶዶክስን መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለአንድ ሚሊዮን ጴንጤ መብቃት ይችላል። በቀላሉ ለአንድ ሚሊዮን ጴንጤ መድረስ ይችላል። አንዱ ሰው ማለት ነው አንድ ኦርቶዶክስ እንኳን የለም ማለት ነው። የኦርቶዶክስን ትምህርት ጠንቅቆ ምን ነው? ምን ነው? ምን ነው? ምን ነው? ማይክ አለ፣ የሚጠይቅ ሰው አለ፣ ትራፊክ የለም፣ የሚቀጣ ሰው የለም። አንድ ሚሊዮን አያንስም፣ 3 ሚሊዮን፣ አራት፣ አምስት፣ እንዴ መጨመር ይቻላል እኮ። ከተቀደድክ አይገርም፣ ትንሽ ሰፋ አድርገህ ብትቀደድ ብዬሽ ነው። አጠበብኩ። አንድ ሚሊዮን ምን አለ፣ አስር፣ ሃያ፣ መቶም ብታረገው ምንም አትቀጣም። ጥሩ ነበር። ኢየሱስ ያድናል። ቀሉን ማትችሉበት እውነት ነው እውነት ነው። እንስማ ብቻ ቀሉን ማትችሉበት አላቸው። የኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለአንድ ሚሊየን ጴንጤ መብቃት ይችላል። በቀላሉ ለአንድ ሚሊየን ጴንጤ መድረስ ይችላል። አንዱ ሰው ማለት ነው። አንድ ኦርቶዶክስ ለአንድ ሚሊየን ጴንጤ መብቃት ይችላል። ሰው አንድ እንኳን የለም ማለት ነው። የኦርቶዶክስን ትምህርት ጠንቅቆ የሚያውቅ ቢኖር ኖሮ በሚሊየን የሚቆጠሩ ሰዎች በየቀኑ ኦርቶዶክስ ይወሩ ነበር። በጣም ጠንክሮ እንደቀጠለ ነው። ፕሊስ ኮፒ ሊንክ እያደረጋችሁ ቁጥር እራሱ ጠፋባችሁ እንዴ? አይ ሴጣን እኮ መጫወቻ እኮ ነው የሚያደርጉት እንዶ አይሞራችሁ ነው። ውስድ አድርጎ ከውሸትም ደግሞ ይሄ ኤክስትሪም የሆነ በቃ ምንም ልክ የሌለው ውሸት በቀን ተው፣ በቀን በአመት ሁለት ሰው እንኳን ከፕሮቴስታንት ኦርቶዶክስ ሲሆን አናየ። ኦርቶዶክስን ትምህርት ጠንቅቆ የሚያውቅ የትኛው ትምህርታችሁ ነው ደግሞ በመጽሐፍ ደረጃ ግብረ ሰዶማይነትን የሚደግፍ ገር ለመባጽው ለዛውም ሰውን አይደል የእግዚአብሔር ልጅ ሆኖን ክርስቶስ ኢየሱስን ለአንድ ሰዓት ሙሉ ከንፈሩን ሳሞ የሚል ግብረ ሰዶማይነትን ምትስሙት መጽሐፍ ደረጃ የሚደግፍ አባ ገብረ ኪዳን ነው ምናምን የሚባሉ ሰዎች ሽንት ቤት ቁጭ ብሎ ማርያምን ሲጠሯት ሲጠራው እንዴት እንደዚህ አይነት ቦታ ሆነ ትጠራኛለህ? ብላ ስትለው ፍቅርሽ አላስችል ቢልኝ ምና እንዴት ነው እንደዚህ አይነት ቦታ ተጠራኝ ያለበት ስትቆጣ በቃ መቀመጫ የሎግ ሚሊንግ ብሎ መቀመጫውን ሎግ ማለት እንዳይጸራ አድርገው ሄድ ይችላል የሚል መጻፍ እሱን ቢያቅመው ለአንድ ሚሊዮን አቤት አቤት። እኔ እኮ ግራ ገባኝ። እኮ ነው የምናወራው ራሱ እኮ ከእናንተ ጋር ነው የምናወራው። መጥተን ወንጌል እንዴት ነው ምን እንነግራችሁ? ሌላ ፕላኔት ላይ ነው መሰለኝ። አለ የምትግባቡበት ቋንቋ ሌላ ነው መሰለኝ። አንድ ሚሊዮን ስንት ዜሮ አለው? አንድ ሚሊዮን እንደ ጥያቄ ነው ለእናንተ። እግዚአብሔር ይፍታችሁ። ብሽሽቅ አይደለም እኛ የያዝነው፣ ከጴንጤ ለመብለጥ ነው። እናንተ አንዱ ለአንድ ሚሊዮን ፉክክር ነው የያዛችሁት። እኛ ግን በጣም በቀን ሚሊዮን ሰው የሞተ ወንጌል ሳይሰማ ሰዎች፣ ቅድሚያችን ሰው ወንጌል እንዲሰማ እንጂ ከናንተ ጋር ፉክክር አይደለም። እግዚአብሔር ይርዳችሁ፣ እግዚአብሔር ይፍታችሁ። አሁን እዚህ ወተን ስናወራ ይሄ ልክ አይደለም ስንል የሆነ ፉክክር የሚመስል ሰው አለ። አርሰናል ና ዩናይትድ ና፣ ኧረ እንደዚህ አይደለም፣ በጌታ ፊት ነው የምናገረው። አንድ ነጥብ ቅንጣት ትንጥዬ ነገር ለኦርቶዶክስ ጥላቻ የለም። በጣም ነው መወዳቸው፣ ጌታ ምስክሬ ነው። በጣም ነው መወዳቸው። ምንም አይነት ከጥላቻ የተነሳ ነገር የለም። እዚህ ስንሰራም ስናወራ መጽሐፍ እንዲህ ይላል ስንል ትክክለኛውን መጽሐፍ ቅዱስ ወደ የምናገርበት መንገድ ኑ ነው እንጂ ሌላ ከእናንተ ጋር ፉክር ትር ረበረዛ ስለምንወዳችሁ፣ ሰው እየሞተ ነው፣ ወደ ሞት እየሄደ ነው፣ ወደ ሕይወት እንድመጣ አለቀ። እናንተ ግን የጥላቻ መንፈስ የመበሻሸ ቀር አይደለም፣ አይደለም። እኔ እንደዚህ አስቤም አላውቅም፣ በሕልሜም አላስብም። በነገራችን ላይ እኔ ለማልወደው ሰው ወንጌል አልናገርም። ይሄ ሰው እኔ እያየው ወደ ሲኦል አይድ ነው። በቃ ይሄ ነው ዓላማችን እንጂ ይሄ ለመበሻሸቅ ምናምን አይደለም። አንድ ሚሊዮን ይበቃል ምናምን ፉክክር ውስጥ ገባ እኮ። ከዛ ደርቢነት ውጣና ትክክለኛውን መጽሐፍ ቅዱስን ገልጣም አንድ ይበቃል ምናምን፣ አንድ ለሺው፣ አንድ ለሺው ነው ምናምን በላይ እንተረታለን። ተወው፣ ይሄ አይደለም። ህይወት ኢየሱስ ነው። እሱ ብቻ ነው መንገድ። ይህንን መጽሐፍ ስለምናገር እኮ ነው። እንደው አንድ ቦታ ጴንጤ መጽሐፍ የማይናገረው ደርቦ ጨምሮ የተናገረበት አለ። የለም ማርያም ታማልዳለች የምለውን ቦታ አራ ኢየሱስ ነው የሚያማልደው ብሎ መናገር ጥላቻ ከመሰላችሁ ምንም ማድረግ አይቻልም። እሱን ከመጽሐፍ ቅዱስ ጋር መጣላት ትችላላችሁ፣ ይችላልላችሁ እኛ ላይ በክፉ እንትን አትይው። እየተሰማኝ ነው እዚ እዚ እየተሰማኝ ነው በጣም ስሜታዊ ይወሙል። መጽሐፍ ቅዱስ አማናጅ ኢየሱስ ነው ላይ እኛ ምን እናርግ? እኛን በክፉ አትዩ። እኛ ምን እናርግ? ህይወት ኢየሱስ ነው ላይ መጽሐፍ ነው የምናገረው። እኛ እሺ ምን እናርግ? ተው እንጂ፣ ከኛ እንትን ውረዱና በመጽሐፍ ቅዱስ ያለውን ሀሳብ እንነጋገጥ። እንደ መንገድ እኔ ነኝ፣ እውነት እኔ ነኝ፣ ህይወት እኔ ነኝ ያለ ኢየሱስ እሺ፣ እኛ ምን እናደርግ? ተው እንጂ፣ እኛን በክፉ ለምን እንደወዳችን እንትን ምትሉ? እኛ ፈጥረን ያወራነው ለኮ እስኪ መስል ድረስ ነው ሰው እያሰበ ያለው። ይሄ ልክ አይደለም። መጽሐፍ ነው የምናገረው። አገረው በተንኮላት ይወጋ ተው እንዴ ላይ ሞቶ ያዳነ ንሱ ብቻ ነው ያለ። ይሄ ነው እናገረው እኛ አይደለንም። ተው እንጂ መካከለኛ አንደኛ ሁለት እኛ ላይ ተው እንጂ ተው፣ ምን እንዴ መጨመር አለ ይቻላል፣ እንደ መደረብ አለብን የግድ ጨምረን ማያድነውንም ያድነውንም አቀላቅለን አንድ ላይ እንውሰድ? አይሆንም። በሽታ ነው እሱ በሽታ ነው፣ ወደ ሞት ነው። ኢየሱስ ብቻውን ያደረ እንግዲህ ምንም ማድረግ አይቻልም። ህይወት ኢየሱስ ነው። ክብር ለኢየሱስ ይሁን። ወደ ኢየሱስ ብቻውን በቂ ነው አይለም እናት ዘመንን ሁሉ ሰጥቼ አገለግልሻለሁ ያ እናቱን ደምረው ምን ያልገባኝ ነገር ማለት ነው። አሁን በዚህ የአንድ ሰዓት ምናምን ቆይታ ምንድን ነው ያተረፍኩት? እስኪ ከዚህ ሰው እየገባት ምንድን ነው ያተረፍኩት? ለምንድን ነው ሰው ተወው የሚል ነገር የማትበው ከእንዲህ አይነት ቆሻሻ ባለጌ ቃለ ጊዜ እየነገርከው ከሚያንጓጥጥ ከሚሳደብ ሰው ጋር ለምንድ አንድ ቤተክርስቲያኑ ክብር ማታስከብረው? ሁላችሁም ባላችሁበት በተረጋጋ መንፈስ ይህንን ምክር ስሙ ወንድማችን ወንድማችን ያያ እያረመ ነው። በጣም ትክክለኛው መንገድ እያሳየ ነው። ሰው በያያ ሲመከር ማለት ነው ዋ አባታችን ያያ በጣም በምክር እንትን እያሉ ነው። ስሙ በደንብ አድርጋች የእኔ እናት ዘመንን ሁሉ ሰጥቼ አገለግልሻለሁ። ታንክ ዩ ያያ ዘነዶታ እናቱን አባታ ደምረው ምን፣ እኔ ያልገባኝ ነገር ማለት ነው፣ አሁን በዚህ የአንድ ሰዓት ምናምን ቆይታ ምንድን ነው ያተረፍከው? እስቲ ነገር ማተው ከእንዲህ አይነት ቁቆሻሻ ባለየቃ ቃለ ጊዜር እየነገርከው ከሚያንጓጥጥ ከሚሳደብ ሰው ጋር ለምን አንተ ቤተክርስቲያን ክብር ማታስከብረው? እኔ በአንተ ምክንያት ሰላም የመጣት አልፈልግም፣ ደሜ እኔ በዚህ ሰዓት መተኛት ነው የምፈልገው ነው ደሞ ልክ ናቸው። ከእንዲህ አይነት ማህይም ጋራ ውርጋት ከሆኑ ሰው ጋር ለምን ታወራለህ? አንተን ቃለ ጊዜ ስትናገር የአንተን ቃለ ጊዜ ከሚልቅ ሰው ጋ አንተ ስታወራው እያዳመጥከው፣ እሱ ሲያወራ ግን የሚያንቋሸሽ ቃለ ጊዜ ለምን ታወራለህ? ከሱ ለምን ቤተክርስቲያን የምትልህ ወንድሞች የሚሉህን ስማ። ከሚመጥን ቃለ እግዚአብሔር ጠቅሶ ከሚያወራ ሰው ጋር ማውራት አለብን። ምንም አይነት የመጽሐፍ ቅዱስ ጥቅስ የማይጠቅስ ሰው ለምንደ ጥቅስ መረጃ የማትጠይቀው አምጣልህ የምትለው ልጇን ጠፋባት ሲለው ምራፍ እና ቁጥር አምጣ ለማት ነው ለማት ነው። ሩት ሲልህ ለምን መጽሐፍ ቅዱስ አጠይቆ ለምን ትቸኩላለህ? ወይ ካወራህ በትክክል ማውራት። ስለዚህ እኔ ደሜ በጣም እየደበረኝ ነው፣ እግዚአብሔር ነው የሚያውቀው። ከሚመጥንህ ሰው ጋር አውራ፣ ቤተ ክርስቲያንን ከሚያከብር ሰው ጋር አውራ፣ ከሚያዳምጥህ ሰው ጋር አውራ። ትናንት የተጠመቀበት ውሃ ያልደረቀበት ፎጣውን ገና ካመረ የተነሳ ሰው ጋር እያወራህ ቤተ ክርስቲያንን በዚህ ደረጃ አጣ ክብሯን አዝቃታል።

ረተቡ መጀመሪያ መጽሐፍ ቅዱስ አንብቡ። እውቀት ካለው ሰው ጋር ነው የምትደኝ። አቤት ቤት በሴት ዘር ውስጥ ኃጢአት የለም። በሴት ዘር ውስጥ ኃጢአት ካለ ኢየሱስ ክርስቶስ ኃጢአተኛ ይሆናል። የሴት ዘር ንጹህ ዘር ነው፣ ኃጢአት የሌለው። ሁለቱም ተመሳሳይ ናቸው። መጽሐፍ ቅዱስ በደረሰበት ድርሽ አይሉ። ለዛ ይመካከራሉ። አንተ ከሚያቅሰው ማለት ምን አይነት ማ ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ደሜ አትውረድ፣ ወረደ አታውራ። ካንተ እውቀት ጋር አንተ ትናንትና የሰራትን ቪዲዮ አይታቸዋል። በሴት ዘር አጥያት የለም ምናምን የሚለው ደም በዛ ላይ ብልቃሉት ጋር አው ከፍ ብላ አውራ እንዲህ ወረደ ምናምን ጥሩ አላል። ኢየሱስ ብቻውን ያድናል። ወገን እንደዚህ አይነት ተረት እየሰማ ወደ ሲሆን አትሄድ። ና ወደ ኢየሱስ ኢየሱስ ብቻውን በቂ ነው። ምንም ማድረግ አይቻልም፣ አይጨመሪም፣ አይደረብም። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ስለ አንተ የሞተው የተሰቀለው፣ ደግሞ ያፈሰሰው ኢየሱስ ብቻ በሱ ላይ አደር በቂ ነው በቃ። ከኃጢአት ሁሉ ያነጻል የኢየሱስ ደም። ኑ ወደ ኢየሱስ ብቻውን ይወት ሰጣል። እንግዲህ ምንም ማድረግ አይቻልም። ስሙ። እኔ አሁን ይህንን ሰወራችሁ በመረጃ ነው። መጽሐፍ ቅዱስ ብዙ አይነት ቦታ ላይ ለስዕል አትስገዱ ለምስሉም አትስገዱ ይላል። ዝም ብለህ ሳታነብህ ገብተህ ምስሉ ከየት መጣ ማነው? በነገራችን ላይ ልጅ የሚናገረውን ነገር በደንብ አድርጋችሁ ስሙ። በደንብ የተደበቀውን ነገር እያወጣን? በደንብ ስሙ። ከዚህ በፊትም ሶስት አራት ቪዲዮ አይቻለሁ። ብዙ የተደበቀውን ምስጢር እያወጣን? ክብሩ ሁሉ ለኢየሱስ ይሁን። በደንብ ስሙ። እኔ አሁን ይህንን ሳወራችሁ በመረጃ ነው። መጽሐፍ ቅዱስ ብዙ አይነት ቦታ ላይ ለስዕል አትስገዱ ለምእስሉም አትስገዱ ይላል። ዝም ብለ ሳታነብ ገብተ ምስሉ ከየት መጣ ማነ፣ ፎቶ ያነሳ ብለ ጥያቄ ማድረግ አለብህ እንጂ ዘለ ከሰው ቤት ገብተ አንጭ ስሉን አንጭ ፎቶውን ምናምን አይባልም። የማርያም ስል መሆኑን ደግሞ ከምን እንደተነሳ ከምን መጣ ብለ መጠየቅ አለብ። መጽሐፍ ቅዱስን አታነብም እንዴ ሲጀመር? ኦርቶዶክስ ላይ ብዙ ሰቶች አሉ። ነበርኩበት፣ አገለግም ነበረ። ዝም ብሎ አንድ ስል ከየት መጣ ከየት መጣ ሳይታወቅ ያንን አምልኮ ተይዞ የሚከርበት ቦታ ነው። ለምንድነው ግን የማይነቃው? ሰው እንዴት አይነቃም እንዴ? ስዕል የለም፣ እንኳን የማርያም ቀልቶ የእግዚአብሔርም ስዕል ራሱ የለም፣ አይታወቅም። ስዕል የሚባል ነገር የለም። ሰው እንዴት አይነቃም እንዴ? ምንድን ነው እንዴ? ሁሌ ሞኝ መሆናለሁ እንዴ? ስዕል የሚባል ነገር የለም። በሃይማኖ ዙሪያ በቃ አለቀ። በስዕል በምናምን አትበሉ። ካሜራ የለም በወቅቱ እኛ ስናወራ አንሰማም አላቸው። አሁን እንደዚህ ግን እናንተ ጋር ያሉ ሰዎችም እንደዚህ እየነቁ ነው፣ ስሙ ስዕል የለም። የእኛ አምላክ መንፈስ ነው። አይመለክም። እንትና እንትና ተብሎ አይመለክም። ነውር ነው። መጽሐፍ ቅዱስ ይናገራል። ኃጢአት ነው፣ ጣዖትን ማምለክ ነው። መጽሐፍ እንዲህ ብሎ ይናገራል። ዝም ብሎ አደለም። ኦሪት ዘጸአት ምዕራፍ ያ ቁጥር አራት በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምስል የተቀረጸውን ምስል ለአንተ አታድርግ፣ አትስገድ፣ አታምልክ። በቃ አለቀ። ሄደህ ማንበብ ትችላለህ። መጽሐፍ በዚህ እየተናገረ አንተ በዚህ ማምለክ ይሄ ኃጢአት እኮ አታርጉ። በቃ ኢየሱስ ብቻውን ላይ ትውልድ እንዲህ እውነተውን እያወቀ ነው። ክብሩ ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻውን ሕይወት ሰጠ። ስም የለንም አስባል። እኔ እንደዚህ እንደ እብድ ወጥቼ ወንጌልን ከመሰከርኩኝ፣ አንተ ግን ጤናማ ሆነ ንጹህ አካል እያለ ስለ ኢየሱስ ለመውራት ታፍራል። ወንጌል ማፈሪያ አይደለም። ወንጌል የዘላለም ሕይወት። ስለ ወንጌል እንኑር። ወንጌል ኢየሱስ ነው ወዳጄ ኢየሱስ ይመጣል በድንገት። እየሱስ በድንገት ይመጣል። ትክክል ተዘጋጁ። አንዳንድ ሰዎች ኮሜንት እንትን ላይ ገብቼ ያያየው ነበር። በቃ አለ የሚጽፉት ነገር ወንጌልን መስራት ጥሩ ነው፣ ነገር ግን እንዲህ መሆን ነው። እስቲ አንተ ወተሰበክ ለሱ በተመቸ መንገድ በየትኛው ወንጌልን እናገር እኔ እሱን እቀበላለሁ። ምንም የማይናገር ጴንጤ መሆኑን እንኳን እንድታወቅ የማይፈልግ ሰው ኮሜንት ላይ ይገባል። አንተ ወንጌልን መናገር ጥሩ ነው፣ ወንጌልን መናገር ጥሩ ነው፣ ነገር ግን እንዲህ መሆን ተገቢ ነው። ኧረ በእናትህ ተው! ወይ አንተ አሰራህ ወይ አታሰራህ ቁጭ ብሎ ትችት። እስቲ ወጥተህ ተናገር፣ እስቲ ወጥተህ ስለ ኢየሱስ ተአውራ። አትናገርም፣ ጴንጤ መሆኑ ራስ እንድታወቅ አትፈልግም፣ ከዛ ኮሜንት እንዲህ መሆን ይናገር በቃ ስማ ኢየሱስ ያድናል። ማንንም ድንጋይ ለምን ተነስተው አይናገርም። ኢየሱስ ያድናል እውነት ነው። በኮሜንት ሴክሽን ላይ አላነ ማይሆን ነገር የሚጽፉ ሰዎች አሉ። በጌታ ቤት ሆናችሁ በትችት መንፈስ የተቀባችሁ በዚህ ጸጋ ስጦታ የምታገለግሉ ሰዎች አላችሁ። ኧረ እግዚአብሔር ልብ ስጣችሁ፣ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል እውነት ነው። ስሙ ይደነ የተቀባ እንጨት ነው፣ ቤት ታስቀምጣለ፣ የሞት መንፈስ ቤት አይገባም። ኦኬ ነከሌ ምን አጠፉ? ጸበላቸውን ቅዱስ ነገር ያሉትን ቤታቸው በራፍ ላይ አንጠለጠሉት። እነከሪም ናጠፍ ሞት እንዳይገባ፣ መዓት እንዳይገባ፣ መቅሰፍት እንዳይገባ ቤታቸው በራፍ ላይ የተጸለየበት ቅዱስ ነገር ነው ያሉትን ሰቀሉ በራፋቸው ላይ። ጠላት ሚሳይል ሲተኩስ እሱ ደግሞ ጸረ ቦለስቲክ ሚሳይል ነው፣ እዚህ ቆሞ የሚመጣውን ይመልስልናል ማለት ነው። አንተ እግዚአብሔር ልጅ ካለ ስልጣን ይልቅ በጠርሙስ ያስቀመጥከው ቅዱስ ነገር ስልጣን አለው ብለህ ስታምን ክርስትና እንዳበቃለት ማሳያ፣ ከጨዋታው ውጭ እንደወጣህ ማሳያ። ለነገሩ ከኛ ይልቅ የተጸፈባቸው ነገሮች ቅዱስ ነው ብሎ የሚያስብ ህዝብ ማለት ነው። ካገልጋው ጀምሮ ቅዱስ ህዝብ የተባልኩት እኔ ነኝ። ቅዱስ ጨርቅ የሚል የለም። ቅዱስ ዘይት የሚል የለም። መጽሐፉ ዘይትን እንኳን ዘይት ይቀቡት ነው። ቅዱስ ዘይት ይቀቡታል። ቅዱስ እኔ ነኝ። ቅዱሱ አማኙ ነው በአምላካችሁ መንፈስ ያውም በአብ መንፈስ በመለኮት መንፈስ ታጥባችኋል፣ ተቀድሳችኋል፣ ጻድቃችኋል ያለን እኛም ነው። ግን ይሄኛውን ይሄኛው ጸልዬ ያው ጸልዬ ስጨርስ ይሄንን ከወንድሙ ይልቅ ይሄንን የሚፈልግ ሰው አለ። ቤታችሁ አሁን ራሱ ያስቀምጣችኋል፣ የተጸለየበት ዘይት ያውቃል ቅዱስ ነው ስትለቀለቀው ብትውላት ድነው ራስ ምታትን አይነቅልም። ልንገር፣ እውነቴ ነው። ማለት መጽሐፉ ዘይቱ ይፈውሳል አይልም። ስትቀባው ብትል ካልጸለይክ በቀር አትፈወስም። በእያንዳንዷ በተቀባ ቁጥር ካልጸለይክ ዘይቱ አይፈውስም። መጽሐፉ የሚለው ዘይት ይቀቡና ይጸልዩለት፣ የእምነትም ጸሎት በሽተኛውን ያድናል ነው ሚለው። ዘይት አይልም። ለዚህ ነው ብዙ ሰው በቃ በብልቃጥ የሆነ በቃ ፓወር አለው ኃይል። ቤት ውስጥ ቁጫሩ ሲያተኩሰው እሷን ወስዶ፣ ጭንቅላቱ ሲዞር እሷን ወስዶ ክብር ሁሉ ለኢየሱስ ይሁን። መጽሐፍ የምናገረውን እንቀበል፣ አንሻወል። በሐሰተኛ ነቢያቶች ስር ውስጥ ያላችሁ ሰዎች፣ ስለ እነሱ የምታቀነቅኑ ሰዎች እግዚአብሔር ልብ ስጣችሁ። ይህንን ስናገር በእውነት ትንቢት የምናገሩ ሰዎች የሉም እያልኩ አይደለም፣ አሉ። እኔ በደንብ ነው ማምነውና አሁን ላይ እንዴት መሰላችሁ፣ ስለ ሐሰተኛ ነቢያት ራሱ ማውራት አትችሉም። ሐሰተኛ ነቢዩን የእኛ አካባቢ ሰው ነው በማለት እኮ ሸፍነን ይዘናል። አይገርምም? በጌታ በኢየሱስ ስትነካ፣ ይሄ እኮ የኛ አካባቢ እንትን ነው በቃ። የፈለገውን ነገር እኔ ምን አገባኝ። ሐሰተኛ የአንተ አካባቢ ሆነ የገዛ ልጅ ሆነ ምን ይሰራል? አንተ ሐሰተኛ ሐሰተኛ ነው። ምን ማለት ነው? ስለዚህ በተከፈተ በር ሁሉ ዘው ብላችሁ አትግቡ። እንዳችሁ እንትን ምን ያክል ዘይት ተሸክማችሁ ትመጣላችሁ? አንተ አንዳች እንትን ብለህ ሳትጸልይ ምን የሚያክል እንትን ተሸክሞ ይመጣል? ቤት የተጸለየ ነው ፈውስ ነው ምናምን፣ በልጆች ላይ በራሱ ላይ ከዛስ፣ እሱ እንድት እንድት አይጸልይም አይበል ኧረ በመጀመሪያ ከጌታ ጌታ ጋር ተስማማ። ከዛ በኋላ የተጸለየውንም ያልተጸለየውንም ችግር የለም ጌታ ይሠራል። እውነት እኮ ነው። የሆነ ነገራችንን ቀየር አርገው በእነሱ ቁጥጥር ስር ውስጥ እንድንውል አርጓል። በቃ እነሱ ሲናገሩ እንደ እግዚአብሔር ቃል ነቢይም ይሁን ማንም ችግር የለም እኔ በመጸለያነ አንዱ ለአንዱ ይጸለያል ይሄንን አምናለሁ። ግን አንተ ጸለየ እንደማይሰማ የሆነ ሰው ስጸለይ እንደ እንደሚሰማ አርገው እኮ ነው የሚያስ የአንተ ጸሎት የትም እንደማይደርስ፣ ይህንን አእምሯችን ላይ ሰሩ፣ ሸቀሉ። እግዚአብሔር ይመስገን አሁን አሁን ትውልድም እየነቃ ነው። እግዚአብሔር የተባረከ ይሁን። አሁን ሰው እየነቃ ነው። እንደ ድሮ አይደለም። የሆነ ጊዜ ማ መናገሩ ራሱ አትችልም። በቃ በዚህ ስትሄድ እነሱ ናቸው ደጋፊ ሆይ አንተ ፈሪሳውያን ሃይማኖት ሃይማኖት ምናምን ተባብለን ቻው። የእኛ ነገር የጦጣ እንትን ነው ይመስለኝ እኛ ራሳችን በዛ ሰው እንደምን አገባ ብለን ተሰለፍን እኮ። የተወሰነ ጊዜ እግዚአብሔር ይመስገን ተሸውደን ነበር ጌታ አዳነን እንጂ። አስቸጋሪ ነው፣ ህዝብ የበዛበት ቦታ አስቸጋሪ ነው። ግብር ለኢየሱስ ይሁን። እንዳትሸውዱ፣ ኢየሱስ ብቻውን ነው። በሐሰተኞች ባሰታጆች እንዳትታለሉ። ትንቢትን አትናቁ ግን መጽሐፍ ምንድን ነው ነው ፈትናችሁ መርምራችሁ ተቀበሉ ነው ብሎ የተናገሩትን ሁሉ ወስዳችሁ ጠጡ። ከዛ በኋላ እኔን ጠይቁ አይልም። ሐሰተኞች አሉ። ይሄንን ዋጥ እየመረረም ነው በቃ ነቢይ የጌታ ሰው እንትን ስትባሉ ላይ እጅ አታንሱ። ጫናት በምን እንደምጭሮ ራሱ አታውቅም። ተጠንቀ። ክብር ለኢየሱስ ሲሆን ደስ የሚል ቆንጆ መለ ስሞንንም በዳቦ ፈላጊ አምስት ሺህ እኮ አይደለም ዓለምን የቀየረው በእርሱን ፈላጊ አሥራ ሁለት ነው ዓለምን የቀየረው? እግዚአብሔር እኮ የጥራት አምላክ ነው። እንደ እግዚአብሔር እኮ ድጋፍ ፈላጊና ሕዝብ ተሰብስቦ እንዲደግፈው አምጣልኝ አምጣልኝ ያጨብጭብልኝ። ጭብጨባ አላጠረው፣ እልልታ አላጠረው፣ ምስጋና አላጠረው። የሰማይ መላእክት የሚሰግዱለት ከዘላለም እስከ ዘላለም ከመፈጠራችን በፊት ጀምሮ ማቋረጥ አምልኮ የጠገበ አምላክ ነው። በሰማይ ያለው ኦሬዲ በራሱ የረካ በራሱ የረካ ድጋፍ የማያስፈልገው የምንከተለው ለእኛው ነው እንጂ ድጋፍ የማያስፈልገው አምላክ ደጋፊ ፍለጋ ማናመጣለት አምላክ ነው። እግዚአብሔርን ስለ እግዚአብሔርነቱ ብቻ የሚፈልግ ትውልድ አፍሮ ወንድሞች እናቶች ጨካኝ የሆነ ሰምታችኋል። እግዚአብሔር በብዛት እንትን አይደለም፣ በጥራት ነው። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልዕክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሞ ከሰው ጋር ምናምን ቀንሳችሁ ከእግዚአብሔር ጋር ፋዘር፣ አመሰግናል እነሱ ባይረዱኝ አንተ ስለምትረዳኝ፣ እነሱ ባያግዙኝ አንተ ስለምታግዘኝ፣ እነሱ ከኔ ጋር ባይሆኑ አንተ ከኔ ጋር ስለሆንክ አመሰግና ያለሁ ስትለው ነገሩ ራሱ ይቀየራል። ይመጣል ይወርዳል፣ በደመና በክብር በኃይል በምስጋና በብዙ ሞገስ እግዚአብሔር ወደ አንተ ይወርዳል። እግዚአብሔር ረይ ከሰው ጋር ያለንን ከምንም ጋር ያለንን ነገር ቀንሰር ከእግዚአብሔር ጋር በረከት እኮ ከሱ ጋር መዋል መታደል ነው። ቆንጆ ነ ደስ የምን መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሕይወት እሱ ነው፣ መንገድ እሱ ነው። ኑ ወደ ኢየሱስ። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ፣ ተባረኩ።